ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመስከረም 27 2018 ዓ ምት የምሽት ዜናዎችን ይዘንላችሁ ቀርበናል። አፋ ባሃ በተቆጣጠራቸው አካባቢዎች ህዝባዊ ውይይቶችን ሲያካሄድ፣ በተለያዩ ቀጠናዎች ደግሞ ውጊያው ቀጥሏል። ዝርዝር የአውደ ግንባር መረጃዎችን ይዘናል። ብልጽግና በአሰብ ጉዳይ በአማራ ክልል ከመንግስት ሰራተኞች ጋር ውይይት እያደረገ እንደሚገኝ ተገልጿል። ሰሙታላችሁ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 አፋብሃ በተቆጣጠራቸው አካባቢዎች ህዝባዊ ውይይቶችን ሲያካሄድ፣ በተለያዩ ቀጠናዎች ደግሞ ውጊያው ቀጥሏል። በአርበኛ ልመናው ዘውዴ የሚመራው የአፋብሃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘረ ያዕቆብ አንደኛ ኮር በጠላት ላይ ድል ተጎናጽፏል። አፋብሃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘረ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር አሳለፍ ተሻገር ሻለቃ ከአጣዬ ተነስቶ ወደ ካራ ቆር እየተንቀሳቀሰ ባለ የጠላት ኃይል ላይ በተወሰደ የደፈጣ እርምጃ ከባድ ጉዳት አድርሷል። ከአጣዬ ከተማ ወደ ካራ ቆሪ በሲኖትራክ ተጭኖ ሲጓዝ በነበረው የአብይ አህመድ ሰራዊት ላይ በተወሰደ የደፈጣ ጥቃት የአገዛዙ ቅስም ተሰብሯል አሳለፍ ተሻገር ሻለቃ በወሰዳቸው በዚህ የደፈጣ ጥቃት አንድ ሙሉ ሲኖትራክ የመከላከያ ሰራዊት ተደምስሷል አፋብሃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘረ ያዕቆብ አንደኛ ኮር በየዕለቱ በአገዛዙ ኃይል ላይ የሚያደርገውን ጥቃት አጠናክሮ ቀጥሏል ተብሏል በተያያዘ መረጃ የአፋብሃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘረ ያዕቆብ አንደኛ ኮር ሰባት ለሰባ ክፍለ ጦር የአብይ አህመድ ዙፋን አስጠባቂ ሰራዊት በሰፈረበት ኤፍራታ ና ግድም ወረዳ አጣዬ ከተማ ድረስ ዘልቆ በመግባት ጠላትን ድባቅ መጥቷል የሰባት ለሰባ ክፍለ ጦር ደመላ ሻለቃና ቃኞች በላይኛው አጣያ አካባቢ ተረተር ባቡር ሐዲድ በተባለ ልዩ ቦታ መሽጎ የነበረውን የብልጽግና ሚሊሻ ከሌሊቱ አስር ሰዓት ላይ በወሰዱት የተቀናጀ ጥቃት የብልጽግና ኃይል ከፊሉ ተደምስሶ፣ ቀሪው አካባቢውን ለቆ ተበትኗል። ይህ በእንዲህ እንዳለ በዘመቻ አባናደው ሚኒሊክ እዝ ነጻ ባወጣቸው ቀጠናዎች ህዝባዊ ውይይትና የህዝቡ አስተዳደር መዋቅር መዘርጋት ስራው ተጠናክሮ ቀጥሏል። ዛሬ መስከረም 27 2018 ዓ ም የሚኒሊክ እዝ ሲያስገርዝ የድርጅትና የኮር ከፍተኛ አመራሮች የጉባ ላፍቶ ወረዳ ሳንቃ ህዝብ ጋር ውይይት በማድረግ የህዝቡን ጥልቅ አስተያየትና ምክር በማዳመጥ የህዝብ አስተዳደር መዋቅር ዘርግተዋል። በውይይቱ የሳንቃ ከተማ ህዝብ የብልጽግናው አገዛዝ የአማራ ህዝብ ላይ ሁለንተናዊ አደጋ የጋረጠና ዘር ማጥፋትም እየፈጸመ መሆኑን ሳንቃ ጤና ጣቢያን በድሮን በማውደምና ሐኪሞችን ጨምሮ በርካታ ታካሚዎች በጠራራ ፀሐይ በአደባባይ ጨፍጭፎ አሳይቶናል ብለዋል። በመጨረሻም የሳንቃ ከተማና የአካባቢው ማህበረሰብ ከዚህ በኋላም እንደቀደመው ጊዜ አቅማችን በፈቀደው ሁሉ በጉልበት፣ በጊዜያችን፣ በእውቀት፣ በድዋና በጸሎት ከልጆቻችን ጎን ቆመን ስርዓቱን እንታገለዋለን የሚል ጠንካራ መልዕክት አስተላልፈዋል። በተመሳሳይ የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሚኒሊክ እዝ የንጉስ ሚካኤል ኮር በዛሬው ዕለት ተበታትነው ይታገሉ የነበሩትን አደረጃጀቶች ወደ አንድ በማምጣት ግዙፍ የሆነ ክፍለ ጦር አደራጅተዋል። የክፍለ ጦሩም ስያሜ በድሮ የወረ ኢሉ ስም በነበረው ዋሲል ክፍለ ጦር ተብሎ ተሰይመዋል። እንዲሁ በጋሸና ዙሪያ አሁንም ከፍተኛ ከበባ እንዳለና አገዛዙም ከባድ መሳሪያዎችን በዘፈቀደ እየተኮሰ ነው። በዚህም የፋኖ አባላት ወደ ከተማዋ እጅግ እየተጠጉ መሆኑ የተረጋገጠ ሲሆን ከተማዋን ሊይዟት እንደሚችሉም እየተነገረ ነው። አገዛዙ በበኩሉ ከሰሞኑ በሰሜን ወሎ እያደረገ ያለውን የድሮን አሰሳ በጋሸና ዙሪያም አጠናክሮ ቀጥሏል። የአፋ ባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ አንደኛ ክፍለ ጦር ኮረኔል ታደሰ ሙሉነ ብርጌድ የደቡብ ሜጫ ወረዳ መቀመጫ ገርጨጭን መቆጣጠሩ ተሰምቷል። ለአዲስ አበባ ቅርብ በሆነው የኦሮሚያ ክልል ሰሜን ሸዋ ዞን ይዱቡ አባቴ በተባለ ቦታ በተፈጸመ ጥቃት ባለስልጣናት መገደላቸውን ዋዜማ ራዲዮ ዘግቧል። አባዶ በተባለው ቦታ በተፈጸመ ጥቃት የወረዳው የብልጽግና ኃላፊን ጨምሮ በርካታ የሚልሻ አባላት በሸኔ ተገድለዋል። በሌላ መረጃ ደግሞ ወታደሩ እያለቀበት ያለው ያገዛዙ ጦር በምድር በሚያደርገው ውጊያ ተስፋ መቁረጡን ያመላከተ ውሳኔ ወስኗል። በዚህም ሩሲያ ሰራሽ ዙ 35 የተባሉ የጦር አውሮፕላኖችን ለመግዛት እንቅስቃሴ እያደረገች መሆኑ ተገልጿል። ብልጽግና የአገሪቱን ሀብትና በጀት በሙሉ ለጦር መሳሪያ ግዢ እያዋለ ነው መባሉን ያረጋገጠ ነው። ወልቃይትን በተመለከተ በተሰማው መረጃ ደግሞ ወልቃይት ጠገዴ ሰቲት ሁመራ ዞን መሪዎች አቶ አሸተ ደምላውና ኮሎኔል ደመቀ ዘውዱ አዲስ አበባ መጠራታቸው ታውቋል። በዚህም በዞኑ በቀጣይ ምርጫ ይካሄዳል፣ ተፈናቃዮች ይመለሳሉ፣ በጀት ይለቀቃል የሚሉ ጉዳዮች ተነስተዋል ሲል ኢትዮ ኢትዮፎክስ ዘግቧል። ብልጽግና በአሰብ ጉዳይ በአማራ ክልል ከመንግስት ሰራተኞች ጋር ውይይት እያደረገ እንደሚገኝ ተገለጸ። አገዛዙ ብልጽግና ትናንት መስከረም 26 2017 ዓ.ም በደቡብ ጎንደር ዞን እስቴ መካነ የሶስት ከተማ የሁለት ወረዳ የመንግስት ሰራተኞችን ሰብስቦ ወደ አሰብ እንዘምታለን ተዘጋጁ የሚል ንግግር በአገዛዙ ብልጽግና በኩል ቢነገራቸውም በመንግስት ሰራተኛው በኩል ጠንከር ያለ ተቃውሞ ገጥሞታል። በዚህ ሰዓት የአሰብ ጉዳይ የእኛ ጉዳይ አይደለም፣ የእኛ ጉዳይ የአማራ ህዝብ በህልውናው ይኑር፣ አርሶ አደሩ በሰላም ሰላም አርሶ ይብላ፣ ነጋዴው በሰላም ነግዶ ይግባ፣ ወጣቱን በአደባባይ መግደል ይቁም። በኦሮሚያ ክልል የአማራ ብሔር ተወላጆች ከወትሮ በባሰ መልኩ እየተፈናቀሉ እየተገደሉ ይገኛሉ። አማራውን ያገለለ የኢኮኖሚ ተጠቃሚነት አለ። ወደ አዲስ አበባ እንዳንገባ ተከልክለናል። ተቋማት በጦርነት ወድመዋል። መምህራን ሐኪሞችና ተማሪዎች በድሮን ተገድለዋል። እስካሁን በአለማችን ላይ ታይቶ የማይታወቅ ግፍ በአማራ ህዝብ ላይ ተፈጽሟል ብለዋል ተሰብሳቢዎቹ የእኛ ጉዳይ እነዚህን መከራዎች ማስቆም እንጂ በስሜት ከአንዲት ሉዓላዊት ሀገር ጋር ጦርነት መግጠም አይደለም ሲሉ የአገዛዙን ብልጽግና ካድሬዎች በአጽንኦት ሞግተዋል። ይህንን የመንግስት ሰራተኞች እውነት የሰሙት የአገዛዙ ካድሬዎች ከፍተኛ ድንጋጤ ውስጥ በመግባት የጽንፈኛው ተላላኪ ናችሁ በሚል የመንግስት ሰራተኛውን መሳደባቸውን ከስብሰባው የተሳተፉ የመንግስት ሰራተኞች እንደተናገሩ ግሎባል ፋኖ ሚዲያ ዘግቧል። የመንግስት ሰራተኞቹም ተላላኪ በሚል የሰደቧቸውን ካድሬዎች በድጋሜ አስደንግጠዋቸዋል፤ ያለው ዘገባው እኛ በታሪክም ሀገረ መንግስት የገነባን በሀገር የማንደራደር ህዝብን የምናስቀድምና ለነፃነት ዋጋ የምንከፍል ህዝቦች ነን። ተላላኪም ጽንፈኛም አይደለንም። መንግስታዊ መር በሆነ መንገድ ስንጠቃ መጠየቃችን ሊያሰድበን አይገባም ሲሉ ሞግተዋል። በአንጻሩ የአገዛዙ ካድሬዎች መንግስት ደሞዝ የጨመረላችሁ እኮ የመንግስትን ስራ እንድታስፈጽሙ እንጂ መንግስትን እንድትቃወሙ አይደለም፣ በዚህ ከቀጠላችሁ እርምጃ እንወስዳለን ሲሉ ዝተዋል። ብሔራዊ ጥቅምና የጂኦስትራቴጂካዊ ስትራቴጂካዊ ቁመና በሚል ርዕስ በተዘጋጀ ሰነድ ላይ ውይይት ቢደረግም የመንግስት ሰራተኛው የቀረበውን ሀሳብ ሙሉ በሙሉ ውድቅ አድርጎታል። በውይይቱ የባህር በር ለኢትዮጵያ ያለውን ጥቅም በተመለከተ ሰፊ ውይይት ለማድረግ ተሞክሮ በአስገዳጅ ስብሰባ ቢደረግም የእስቴ ወረዳ እና የመካነየሱስ ከተማ አስተዳደሩ የመንግስት ሰራተኞች በአማራ ህዝብ ደም የሚጸና የግለሰብ ስልጣን የለም በማለት አገዛዙን አስደንግጠውታል። ብልጽግና ኤርትራ እኔን ከሚታገሉ ኃይሎች ጋር እየሰራች ነው ሲል ለተመድ ደብዳቤ ማስገባቱ ተሰማ። ብልጽግና ከወራት በፊት ኤርትራ በውስጥ ጉዳዮች ጣልቃ እየገባች ነው በማለት ለተባበሩት መንግስታት ድርጅት ያቀረበው ስሞታ ምላሽ ሳይሰጥበት ሁለተኛ ደብዳቤ ማስገባቱ ተሰምቷል። የኢትዮጵያ ውጭ ጉዳይ ሚኒስቴር በኤርትራ ላይ በውስጥ ጉዳይ ጣልቃ እየገባች ነው የሚል ክስ ለሁለተኛ ጊዜ በደብዳቤ ማቅረቡን ለአገዛዙ ቅርበት ያለው ሆርን ሪቪው የተባለው ገጽ ዘግቧል። ከአራት ወራት ገደማ በኋላ ለሁለተኛ ጊዜ ለ መንግስታቱ ድርጅት የገባው ደብዳቤ ኤርትራ ብልጽግናን ለመጣል የሚታገሉ ኃይሎችን በማስታጠቅና ከህወሓት ጋር በማበር የሚከስ ነው። ለተባበሩት መንግስታት የተላከው ይህ ደብዳቤ ኤርትራ ታጋዮችን እያስታጠቀች ነው ቢልም የትኛውን ኃይል እንደሆነ ግን በግልጽ አላሳወቀም። የክስ ደብዳቤው ኤርትራ የፕሪቶሪያ የሰላም ስምምነትን ለማፍረስ ከህወሓት ጋር በአጋርነት እየተንቀሳቀሰች መሆኑንም ይገልጻል። ኤርትራ ከዚህ ቀደም ኢትዮጵያ ለመንግስታቱ ድርጅት ባስገባችው ደብዳቤ ለቀረበባት ክስ በሰጠችው ምላሽ በኢትዮጵያ የውስጥ ግጭት እጅ የለበትም ማለቷ ይታወሳል። ኤርትራ ታጣቂ ኃይሎችን በማስታጠቅ የሚሆን የፕሪቶሪያውን ሰላም ስምምነት በማስተጓጎል ምንም አይነት ሚና እንደሌላት በማስታወቂያ ሚኒስትሯ የማነ ገብረ መስቀል በኩል ገልጻ ነበር። የህወሓት አባላትን ጨምሮ ሌሎች በርካቶች የተሳተፉበት የትግራይ ህዝብ ኮንፈረንስ የተባለ መድረክ በሳምንቱ መጨረሻ በመቀለ ተካሂዷል። በዚሁ መድረክ በነጻ ፕሬስ ስም ጸረ ትግራይ ተግባራት እየፈጸሙ ናቸው በተባሉ ሚዲያዎች ላይ እርምጃ ሊወስዱ ይገባል ተብሏል። የትግራይ ጊዜያዊ አስተዳደር የስራ ኃላፊዎች የትግራይ ኃይሎች ወታደራዊ መሪዎች እና ሌሎች የተሳተፉ ሲሆን የትግራይ ህዝብ ብሔራዊ ኮንፈረንስ የሚል ስያሜም ተሰጥቶታል። የዚህ የትግራይ ህዝብ ኮንፈረንስ የተባለ መድረክ ተሳታፊዎች በትግራይና ኤርትራ መካከል የህዝብ ለህዝብ ግንኙነት መጨመሩን በማንሳት አድናቆት ከመስጠቱ በተጨማሪ ለኤርትራ በተላለፈ መልዕክት በአፍሪካ ቀንድ አንዣቦ ያለውን ጦርነት ለማስቀረት በጋራ የመስራት ጥሪ አቅርበዋል። በኮንፈረንሱ በንባብ በቀረበ መግለጫ በትግራይና ኤርትራ ህዝብ አንዣቦ ያለውና የአፍሪካ ቀንድ ከመጥፎ ወደ ከፋ ችግር ሊያስገባ የሚችል የጦርነት አደጋ በሩቅ ለማስቀረት የሚቻለን እንደምናደርግ ስናረጋግጥ፣ በእናንተ በኩልም ጮክ ብላችሁ ድምጻችሁን በማሰማት ሚናችሁን እንድትወጡ እንዲሁም ለሰላም አብረን እንድንሰራ ጥሪያችንን እናቀርባለን ተብሏል። የሰሜን ኢትዮጵያ ኃይሎች ትብብር ደግሞ ለያይቶ ለማጥፋት ያሰበውን ብልጽግናን ድንጋጤ ውስጥ ከቶታል። በሲዳማ ክልል ምስራቃዊ ዞን ውስጥ በሚገኙ ስምንት ወረዳና አንድ ከተማ አስተዳደር ውስጥ አጠቃላይ የመማር ማስተማር ስራ መቋረጡ ተገለጸ። በሲዳማ ክልል ምስራቃዊ ዞን ውስጥ ባሉ አካባቢዎች ስራው የተቋረጠበት ምክንያት ደሞዛቸው ያለ እነርሱ ፍቃድ ለብልጽግና ፓርቲ ሕንፃ ግንባታ ተብሎ መቆረጡን በመቃወም መብታቸውን በሰላማዊ መንገድ በመጠየቃቸው ብዙ መምህራን በመታሰራቸው፣ ከስራ በመታገዳቸው፣ በመደብደባቸውና ያልታሰሩም ለእስር እየተፈለጉ መሆኑን ተከትሎ ነው። በዚህም ዳዴ ከተማ አስተዳደር ውስጥ በቁጥር ሶስት መምህራን ታስሯል። ስድስት መምህራን ከስራ ታግዷል። ዘጠኝ መምህራን ለስር እየተፈለጉ ነው። አራት መምህራን ደግሞ በጽህፈት ቤት ኃላፊ በአቶ ለገሰ ጎኔሶ ክፉኛ ተደብድበዋል። ጭሬ ወረዳ ውስጥ የወረዳው አስተዳዳሪ አቶ ወይሴራ መምህራንን የማሳሰር ከስራ የማገድና የማስደብደብ ስራውን ቀጥሏል። በዚህም ምክንያት ስራ ተቋርጧል። የቦና ዙሪያ ወረዳ የባሰ ነው የሚሉት አስተያየት ሰጪዎች፣ ቅሬታቸውን በሰላማዊ መንገድ የጠየቁ መምህራንን የወረዳው አስተዳዳሪ አቶ ተሰማ ቃሬ ፖሊሶችን እስከቤታቸው ቤታቸው በመላክ ማስፈራራትና ማስደብደብ ቀጥሏል ይላሉ። በዚህ ምክንያትም ስራ መቋረጡን ያነሳሉ። ይህንን ድርጊት የሰሙት የበንሳ ወረዳ፣ የቡራ ወረዳ፣ የደላ ወረዳ፣ የጫቤ ወረዳ፣ የሆኮ ወረዳ እና የአሮሬሳ ወረዳ መምህራን የመማር ማስተማር ሥራን ሙሉ በሙሉ አቋርጠው ወጥተዋል ተብሏል። በቅርቡም በዞኑ ማዕከል ውስጥ ከፍተኛ ሰላማዊ ሰልፍ እንደሚኖራቸው ተናግረዋል። ሰበብ ፈጥሮ በየበጀት ዓመት ደሞዝ በጉልበት የሚቆርጡ ህግ የማይገዛቸው የክልሉ መንግስት መብታቸውን በሰላማዊ መንገድ የሚጠየቁት የእስር ማዘዣ በማውጣት ከትምህርት ቤት እያደነ በማሰር ላይ ይገኛልም ተብሏል። ታላቅ የተቃውሞ ሰልፍ ጥሪ በቅርቡ በጀግኖቻችን የአፋባ ሁሉም ምድሪቅ እዝ የተካሄደውን አካባቢ ነጻ ማውጣት አስደናቂ ስጋሴ መመከትና መቋቋም ያቃተው ሽንፈትና ውርደትን እየተከናነበ የሚገኘው ፋሽስቱ የኦህዴድ ብልጽግና የአብይ አህመድ አገዛዝ የበቀል እርምጃውን በድሮን በተዋጊ ጀቶችና በከባድ አውዳሚ ጦር መሳሪያዎች በመጠቀም የአማራውን ዘር በጅምላና በአደባባይ የማጥፋትና የማጽዳት ተግባሩን አጠናክሮ ቀጥሎበታል። በዚህም ሕፃናትን እናቶችንና በአጠቃላይ ንጹሐን ዜጎችን በማንነታቸው ብቻ በአሰቃቂ ጭካኔ እየጨፈጨፈና እንደ ሕክምና ተቋማት ወዘተ ያሉትን በመናድና በማጋየት እያወደመ ይገኛል። በግፍ ከተገደሉትን መካከል አንዲት በምጥ ላይ የነበረች እናትና አስታማሚ ቤተሰቦቿ ይገኙበታል። በዳያስፖራ የምንገኝ ኢትዮጵያውያን በሙሉ ይህን እኩይ ዘረኛና ፋሽስታዊ አገዛዝና ተግባር አምርሮ መቃወምና ለአሜሪካም ሆነ ለዓለም አቀፍ ማህበረሰብ መንግስታትና ተቋማት ድምፃችንን የማሰማት የዜግነት ኃላፊነት አለብን። ስለዚህም ዝርዝራቸው ከታች የሚገኙት አምስት አደረጃጀቶች በጋራ የተቃውሞ ሰልፍ ጠርተዋል። በዚሁ ሰልፍ ለፍትህና ለዜጎች ሰብአዊ መብት መከበር የቆሙ ኢትዮጵያውያንና ትውልድ ኢትዮጵያውን በሙሉ በስቴት ዲፓርትመንት በሰዓቱ በመገኘት ለወገኖቻችን ድምፅ እንድንሆን በአጽንኦት እናሳስባለን። ቀን ሮብ ኦክቶበር 15 2025፣ ቦታ ስቴት ዲፓርትመንት አድራሻ፣ 2201 ሲ ስትሪት ኖርዝ ዌስት ዲሲ 20451፣ ሰዓት 9 ኤም። ድል ለፋኖ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። የሰልፍ አዘጋጆች፦ የአማራ ዳያስፖራ ግሎባል ፎረም፣ ዓለም አቀፍ የአማራ ህብረት፣ የዋሽንግተንና አካባቢው የአማራ ማህበር፣ የዲሲ ግብረ ኃይል፣ የዋሽንግተን ዲሲና አካባቢው የአማራ ትዕይንተ ህዝብ አስተባባሪ